እፎይ ለህግ ይቅረብ የምትሉ ሰዎች መጀመሪያ ደረጃ እነዚህ ሰዎች ለህግ ከቀረቡ በኋላ ቢሆን እኛም እናንተን የምንተባበራቸው ይሆን። እፎይ ለህግ ይቅረብ የምትሉ ሰዎች ቅድሚያ እነዚህን የእናንተው ልጆች ለህግ አቅርቡና ከዛ በኋላ እፎይም የምርም ወንጀል ሰርቶ ከሆነ ለህግ ማቅረቡን እኛም እንተባበራቸው። ቤተ መቅደሱን ሞልተነዋል፣ በስጋውያን መቅደሱን ሞልተነዋል፣ በስጋ ዘመዶቻችን ሞልተነዋል የስጋዛ ዘመድ የሌለው እኮ አሁን ለመቀጠርም እየተቸገረ ነው። ይህንን ቪዲዮ ለእናንተ ሳመጣ ለሶስተኛ ጊዜ ነው እራሱን ደጋግሜ ሳሆን አባትም እኚህን አባት ደጋግሜ ሳመጣላችሁ ለሶስተኛ ጊዜ ነው። ነገር ግን ስንቶቻችን በመጡላችሁ ቪዲዮዎች ተምራችሁበት ወይስ ደግሞ ተቀብላችሁት? ይሁ ማግሸ አንተ ሳ የአማራ ሳይል ላይ ተለያይተን እንለያይና እኔ ግሸ እሱ አማራ ሳይል ላይ ከእስልምና ሲወጡ የሚታረዱበት ማየት የምትችሉት ከሆነ፣ ከእስልምና ሲወጡ የሚታረዱበት ማየት የምችሉ ከሆነ ወደ አራት መቶ ቪዲዮ አለ። በዚህ ጾም ያልበረታ ሰው መቼም አይበረታም። በዚህ ጾም ያልበረታ ሰው መቼም አይበረታም። ሰነፍ ገበሬ በሰኔ ይሞታል ይባል። በንስሐ ታጠቡ፣ ወደ ንስሐ ቅረቡ፣ ተዘጋጁ ነው። ሰላም ጤናን ፍቅርንና በረከትን አንድ ላይ አድርጎ ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም ደግሞ የግዕዝ ሚዲያ ቤተሰቦች እንዲህ ሰንበታችሁልኛል? እንደምን አላችሁ? እግዚአብሔር የተመሰገነውን እግዚአብሔር ይመስገን፣ እጅግ በጣም ደህናነን። እንግዲህ ለመጨረሻ ጊዜ ከሳምንት በኋላ ለመለቃት የመጣችሁ ቪዲዮ ይህች ናት። መልእክቱን ከትላንትና ጀምሮ የሚተላለፈውን ቪዲዮ በስርዓት ያያችሁት ይመስለኛል ብዬ አስባለሁኝ። ስለዚህ ዛሬ የመጨረሻ ቪዲዮ ወደ እናንተ ው በእንደዚህ አይነት መልክ መታለች ማለት ነው። እኔ ዲያቆና በሜሌክ ነኝ። ያያችኋቸውን የተቀነጫጨቡ ቪዲዮችና ሌሎች አስተማሪና ገሳጭ የሆኑ ቪዲዮችን ወደ እናንተ ይላችሁ መጥቻለሁ። እንዲሁም ደግሞ እጅግ እጅግ በጣም ደስ የሚል ሰርፕራይዝ የሚመስል አይነት አንድ ቪዲዮ ይላችሁ መጥቻለሁኝ። በእውነት በጣም የምትደነቁበት ነው ብዬ አስባለሁ እሱን ቪዲዮ መጨረሻ ላይ ማሳያችሁ ነው የሚሆነው። ምንም አላበዛም። በቀጥታ ወደ መርሃ ግብራችን እንሂድ። እናንተ ታዲያ በያላችሁበት ሆናችሁ አረፍ አረፍ ብላችሁ ዩ አዳዲስ የሆናችሁና ቪዲዮ ለመጀመሪያ ጊዜ ወደ እናንተ ከሆነ የመጣው ሰብስክራይብ የምትለዋውን እየነካችሁ ተቀላቀሉን። ብዙ ነገር የምታገኙበት ብዙ ነገር የምትጠቀሙበት ቻናላችን ነው። ያው አድማዊ ተመልካቾች ያስለመዳችሁኝ ላይክ በተን እየነካችሁ አብረን እንጓዛለን። በቀጥታ ወደ ቪዲዮቹ እንሂድ። መቅደሱ ሞልተነዋል። በስጋ ዘመዶቻችን ሞልተነዋል። የስጋ ዘመድ የሌለው እኮ አሁን ለመቀጠርም እየተቸገረ ነው አይደል? ለመቅረብ እንኳን መስዋዕቱን ለማገልግል እንዴ፣ ክርስቶስን ለማገልግል ፈጣሪን እንዴት ዘመድ ከሌለህ ልባል ይችላል? እውነት ለመናገር ጌታዬን ለማገልገል እንዴት በጉቦ ገባለሁ? ገንዘብ ከፍዬ እንዴት ገባለሁ? ይሄ እኮ በእንስሳ በላም በበሬ ቤተ መቅደሱን መሙላት ማለት አይደል? እንዴ በተገዛ ላም በተገዛ በሬ ሞላ ነው እኮ መቅደሱ። ከዚያ በኋላ መጥቶ ምን ይሆናል? ጉቦ ከፍሎ ገብቶ ጉቦ ተቀባይ አይደል ሆነው በዘረኝነት ገብቶ ዘረኛ አይደለም ይሆኑ? ሌላ ምን ሊሆን ይችላል? ወገኖች፣ እንዲህ እኮ አይደለም። የእግዚአብሔር መቅደስ አይቀልድበትም። በመቅደሱ ከቀልድን እግዚአብሔር በሕይወታችን የሚጫወቱብን አጋንንትን ያሰለጥንብናል። አትጠራጠሩ። በመቅደሱ ኃጢአት ከነገሰች በሰው ልጆች ላይ መከራ ይነግስባቸዋል። በመቅደሱ ግፍ ከነገሰ ግፍ ከታየ እግዚአብሔር ዓለምን የግፍ መድረክ ያደርጋታል። ታዋናያኖቹ በጠቅላላ ትራጀዲ ነው የሚጫወቱት ተውኔት በጠቅላላ ስለዚህ የእግዚአብሔር ቤተሰቦች እግዚአብሔር የሚፈልገው ምንድን ነው ካላችሁ ከቤተ መቅደስ ውስጥ ላሙን፣ በሬውን፣ ጊደሩን፣ ርግቡን እንድናስወጣና በክርስቶስ ሁላችንም አንድነው እንድንሆን ይፈልጋል ማለት ነው። የመንፈስ አምልኮት እንድናቀርብለት ምክንያቱም በወንጌል ምን ተብሏል? በዮሐንስ ወንጌል ምዕራፍ አራት ላይ አምላካችን ኢየሱስ ክርስቶስ በመንፈስ የምትሰግዱበት ዘመን ይመጣል አላለንም እን በመንፈስ እንመላለስ የቤተ መቅደስ ሹመት መንፈሳዊ ነው። በመንፈስ ነው ልንሾመው የሚገባ የቤተ መቅደስ አገልግሎት መንፈሳዊ ነው። በመንፈስ ነው ልናገለግለው የሚገባ ከስጋ ሀሳብ ከስጋ አሰራር ነፃ ይሆን ስጋችን ማገልገያ ነው። እዛ ውስጥ ሌላ ነገር የለውም ማለት ነው። ስጋችን ልናገለግልበት መቆማችን በስጋ በአጸደ ስጋ ስለሆነ ቤተ መቅደሱ በአጸደ ስጋ እንድናገለግልበት የተፈቀደልን ስለሆነ ብቻ ነው የምንገባው እንጂ እውነት ለመናገር ይሄ መንፈሳዊ ቤት ነው እና መንፈሳዊ ስራ እንዲሰሩ ነው የታዘዙ። በመጨረሻ ግን ምንሊላቸው ፈልጎ ነው። አሁን ጌታ ይህን ሁሉ ነገር ያደረገው ለምንድን ነው ከተባለ ሊቀ ሊቃውንት ስማ ከሆነ መልአክ ቃለ ሕይወትን እግዚአብሔር ያሰማልን አይደል ያው ከጠቅላይ ቤተ ክህነት ዋናው አምስት ኪሎ ካለው ጀምሮ ተዋረድ ወደ ታች እታች አጥቢያ ቤተ እታች ድረስ እስካሉት ገጠር አብያተ ክርስቲያናት እስካሉት ድረስ በዚህ ነገር ቤተክርስቲያን በጣም ትታማለች አይደል? እንደውም በቅርቡ አዳዲስ የወጡ መረጃዎች ሁሉ ነበሩ። ጉቦ በጣም የሰፈነባት በጣም የበዛበት ነገር ነው ተብሎ ወጥቶ ነበረ እና በእውነትም በግልጽ እንዲህ በፊት ለፊት የሚታዩ ነገሮች እንዳሉ ያው እኔም አንድ ምስክር ነኝ ብዬ ራሴን መግለጥ እችላለሁኝ። ከዚህ በፊት ባደረግናቸው ካህናት እንዲቀጠሩ፣ መነኮሳት እንዲቀጠሩ ባደረግነው ሂደት ውስጥ ብር የተጠየቅንበት ነገር ስለነበረ ማለት ነው። ስለዚህ ሊቁ እንዳሉት አሞራውን በሬውን፣ ፍየሉን ምኑን አስወጥቶ በአንድ ክርስቶስ ትክክለኛዋን መንገድ የምንሄድበትን ጊዜ ይስጠን። ቤታችንን ካላጸዳን ውጫችን ንጹሕ ማድረግ ወይም ደግሞ ክሊር ማድረግ አንችልም። ስለዚህ እንግዲህ ለመምህራችን ቃለ ሕይወት ያሰማልን። እስኪ አንድ ቪዲዮ ላሳያችሁና በእውነት በደንብ ደስተኛ የሚያደርገን ቪዲዮ ነው ብዬ አስባለሁኝ። እንመልከተው ተለያይተን እንለያይና እኔ ግሸን እሷ አማራ ሳይንት ሄዳ ግሸን በታይ ስንደርስ ይደርስብኛል ትልሸኮ መጣ ይለኝ። ከዚያ ላይ ግሸን ደርሰን አብረን ዘልቀን አብረን ዘልቀን ግሸን ሁሉ አገኝተን ከዚያ ወዲያ ምን እንሄዳለን? ከግሸን እንደገና ምን እንሄዳለን? እንትና ደብረ ቢዘን፣ ደብረ ቢዘን አይቼ እኮ ቁጭ እንዳለውን ሰዎቹ አሉ ሙለው አሉ እንደዚህ ብሎ እንደዚህ ብሎ ነው የሚያዩኝ። ተነስተን አክሱም አክሱም ጎደን ብለን ደብረ ቢዘን ከደብረ ቢዘን ኢየሩሳሌም ኢየሩሳሌም ሂደን ጌቴ ሰማኒ ወለጎታ ወርዳን ወሰ ያን ሁሉ አይተን ያን ተመልሰን ወደ ኢትዮጵያ ወደ ኢትዮጵያ ስንመጣ ሽራሮ የያጦርነቱ የዛን ጊዜ ጦርነት ሽራሮ ላይ ተካፈለ ጊዜ

ለአባታችን ቃለ ሕይወት ያሰማልን። እንግዲህ ስለ ጠቅላይ ሚኒስትር አብይ አህመድ እንዲሁም ደግሞ ሀገሪቷን በተመለከተ ታላላቅ የሆኑ ትንቢታትን በቅርብ ጊዜያቶች ውስጥ ነግረውን ወደ እናንተ ስናደርስ ነበረ። ያው በውስጥ መስመር ተልኮልን ቢሆንም ነገር ግን ወደ ህዝቡ እንዲደርስ በሚል ለእናንተ አድርሰናል ብዬ አስባለሁ። ተመለከታችሁታል። ያልተመለከታችሁ ሰዎች እየገባችሁ ይሄ ነው ታምኔሉ ብትመለከቱት ለእናንተ ለሕይወታችሁም አሁን ላላችሁበትም ነገር በደንብ የሚያነቃ እና የሚናገር ነው ብዬ ስለማምን ቀርቦላችኋል። እንግዲህ ማየት፣ መከታተል ሰብስክራይብ አድርጎ ይህንን ቻናል ማየት ወይ መከታተል ዋጋው ጥቅሙም ይሄ ነው ብዬ አስባለሁኝ። ስለዚህ ሰብስክራይብ እያደረጋችሁ ብታዩት መልካም ነው። ቆንጆ የሆነ መልዕክት አስተላልፈዋል አይደለም? በዚህ ጊዜ አሁን ባለንበት እንደዚህ ግማሾቻችን እየተባላን በዘር በብሄር በጎሳ ምናም እየተባላን ባለንበት ሰዓት በአንድ ቤት እፍኝ ውስጥ ቁጭ ብለው ነገር ግን አለም ላይ ያሉትን ገዳማቶች እየተዘዋወሩ እስራኤል ድረስ ባለበት ድረስ ስጋቸው ቤታቸው ተቀምጦ የሚመለከቱ አባትን ማየት ሲናገሩ መስማት እንኳን በእውነት በጣም የሚደንቅ ነው አይደለ ደስ የሚል ነበረና ቃለ ህይወት ያሰማልን። ሌላ ቪዲዮ ላሳያችሁ። እፎይ እንግዲህ በተደጋጋሚ በተደጋጋሚ የመግደል ሙከራ እየተደረገበት ነው። እንግዲህ ይህንን ቪዲዮ እስከቀረጽኩበት ሰዓት ድረስ ምንም አይነት ዛቻው አልቆመም። ትላንትና ባስተላለፍኩላችሁ ቪዲዮ አማካኝነት በጣም ብዙ ሰዎች አሁንም እንዳላቆሙ የሚገልጹ ነገሮች አሉና እስኪ ከእፎይ አንድ ነገር እንስማ። ቴሌግራም ላይ አለ ከእስልምና ሲወጡ የሚታረዱበት ማየት የምችሉ ከሆነ ወደ አራት መቶ ቪዲዮ አለ። ወደ አራት መቶ ቪዲዮ ከእስልምና ወጡ የታረዱበት። እንግዲህ ሁላችሁ ምን እያለ ነው? አራት መቶ ሰዎች ከእስልምና ሲወጡ ታርደዋል። በቃ እስልምናውን በግድ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 ምን እያለ ነው? አስገድደን የምናደርግበት በፍጹም አይደለም አድርገንም አናቅም አናደርግምም እያለ ነው። ነገር ግን በጣም የተሳሳቱበት ትልቁ ነገር ቴሌግራም ላይ አለ። የእኔ ሊንክ ከእስልምና ሲወጡ የሚታረዱበት ማየት የምችሉ ከሆነ ወደ አራት መቶ ቪዲዮ አለ። ወደ አራት መቶ ቪዲዮ ከእስልምና የወጡ የታረዱ እንግዲህ፣ አራት መቶ ሰዎች ከእስልምና ሲወጡ ታርደዋል። እኔ ቴሌግራም ፔጅ ላይ ገብታችሁ ብትመለከቱ ሁሉም አሉ እያለ ነው። ለዚህ ነው እያሳደዱት የነበረው ልጁን፣ ማለት ነው እንስማው። ቀጥታ ሲታረዱ የሚያሳይ ቪዲዮ ነው። ትንሽ ካያችሁት ግን ትረበሻላችሁ። ታማሚ ነው የምትሆኑት። ወኔው ካይላችሁ የማየት ግን ወደ 430 ቪዲዮ ምናምን አለ። ከአንገታቸው ሲሰነጠቅ ቀጥታ የሚያሳይ ማለት ነው ተሰብስበው እያጨበጨቡ ማሻላ እያሉ ሲታረዱ የሚያሳዩ ወደ አራት መቶ ቪዲዮዎች አሉ። እነሱን ማየት ትችላላችሁ። በተረፈ ስድቦች ምናምን እንትኖች ኡስታዞቻቸው አምላክ ላይ የተሳደቧቸው ምናምን አሉ። እሱ እዘናቸዋል። ኢንኬዝ ለህግ የሚፈለጉ እንትኖች መረጃዎች መንፈልጋቸው ስላሉ የምታውቋቸውን በአካባቢያችሁ የሚሰሩ እንትኖችን እነሱም በዛው መጠን ከሄዱ እኛም በዛው መጠን እንደምንሄድ ስለምናውቀው አንድ ሁለት ልጆች ፎቶቸውን ያላገኘ ነው አለ። እሱን ትተባበሩናላችሁ። በውስጥ ፎቶ እና አድራሻ፣ ሙሉ አድራሻ ትተባበሩናላችሁ። ከዛ በዘለለ ምንም እንትን የሚል ነገር የለም። ግን መስራት መሰራት አለበት። በዚሁ መንገድ በተከፈተው እንዲቀጠል። ብለሩስም እንዳላችሁ መምህራኖችንም ሄዳችሁ አስጨንቁ። ኑ ምን ላይ ስጡ ኑ፣ እናንተ እስከመቼ ነው ከፕሮቴስታንት ጋር ብቻ ባለ ወይም ጥምቀት ላይ ወይም ስጋው ደሙ ላይ ወይም ደሞ ምልጃ ላይ ብቻ እስከመቼ ድረስ? በቃኝ። አሁን ደግሞ ከክርስቶስ አምላክነት ጋር የሚነሱትን ምላሽ በመስጠት አግዙን ብላችሁ እናንተም ተማሪዎች መምህራኖችን ጃጥንጅ ማድረግ አለባችሁ። አለበለዚያ መምህሩ እናንተም እንዳልገባችሁና ምን እንደገባችሁ ስለማያውቅ መምህሩ ያንኑ ሊያስተምራችሁ ስለሚችል ማለት ነው። ያንን አድርጉ እና እንደዛ ነው። እንወዳችኋለን እናመሰግናለን። ለቀሲስ ቤቴ የመጀመሪያ ነው ጸበል የተረጫው ይመስለኛል እና በጣም ደስ ብሎኛል። አመሰግናለኝ። ሰላም ይደሩልኝ፣ ሰላም ይዋሉልኝ። ሴሴ በደንብ አድርገን እንግዲህ በደንብ እንረጫለን። አጠር ቀጠር ሆነን እንጠብቃለን። ፎይ ለስካሁኑ እንግዲህ ቅርታ እንደዚህ ሳንጎበኝ በመዘግየታችን ይቅርታ ከትናንት ብዘገይም ከነገን ቀድማለን ስለዚህ ከዚህ በኋላ ግን ጆይን አደርጋለሁ እከታተላለሁ እሳተፋለሁ በመልሱም በምንም በምኑም አብሬ ሆናለሁ እፎይ እግዚአብሔር ስጥልኝ ቀሲስ ቴዎድሮስ እሸቱ ናቸው። እንግዲህ አብረውት የነበሩት ማለት ነው። አድማጮቼ ለእፎይም ለቀሲስም ቃለ ሕይወትን ያሰማልን። በዚህ ልክ ወረድ ዝቅ ትንሽ ብላችሁ እታች ያሉትን ሰዎች በዚህ ልክ ወደ ታች ያሉትንም ነፍሳት ለማትረፍ እና ለማዳን ብትመጡ መምህራኖች በጣም ልክ ነው ብዬ አምናለሁኝ። አሁን ላይ ያላችሁትን ይሄ ሊቀሊቃውንት ተብላችሁ የተሰጣችሁን ሰዎች እንኳን አደለም። በእውነት ለእንደነዚህ ያሉ ኡስታዞች ወይም ደግሞ መናፍቃን፣ ፕሮቴስታንቶች መልስ ለመስጠት ሰንበት ትምህርት ቤት የተማሩት ተማሪዎች እንኳን በቂ ናቸው የሚል እምነት አለኝ። እንደው ከአንዳንድ አንድ ጋጦጦች ውጪ በስተቀር በጣም ቆንጆ አድርገው በሰንበት ትምህርት ቤት ተምረው ኮርሶቹን በተከታታይ በመውሰድ ጥሩ ጥሩ ልጆች አሉ። እንደው እላይ ያላችሁት ሰዎች እታች ያሉ ትልካችኋቸው እየተመለሰ ሲያቅታቸው ወደ እነሱ ከፍ እየተባለ እየተመጣ እንኳን ቢሆን መልካም ነው። እንደው መውረዱ ከከበዳችሁ ለማለት ብዬ ነው እንጂ ዝቅ ብላችሁ ብታስተምሩ መልካም ነው። ሐዋርያው ቅዱስ ጳውሎስ በአረማውያኖች ውስጥ ነበር አደለ? እየገባ አረማውያኑን እየመሰለ ሲያስተምር የነበረው በጣም ዝቅ ብሎ እንግዲህ። 12 መልእክታትን የጻፈ በጣም ትልቁ ሰው ነው። ስለዚህ እንዴት እንዲህ ሊሆን እንደቻለ እኔም አልገባኝም። ስለዚህ መምህራኖቻችን እባካችሁን፣ እውቀታችሁን ይዛችሁት ብቻ ቁጭ ከምትሉ ዝቅ እያላችሁ ትንሽ፣ ህዝቡ፣ ክርስቲያኑ ያለበት ቦታ ላይ በመግባት የወንጌል ስራችሁን ብትሰሩ መልካም ነው ብዬ አስባለሁ። መቼም ከስም ጋር የተነሳ እንደው ቲክቶክ ላይም ደሞ ገባህ አንተም ደሞ ያቺ ምናምን አይ ጊዜው ነው ብትዋጁት መልካም ነው ብዬ አስባለሁኝ። በፊት በፊት ሰዎች የነበሩት አብያተ ክርስቲያናት፣ ቸርች፣ መስጊድ ምናምን ነበር። አሁን ዛሬ ላይ ሰው ያለው ሚዲያ ላይ ነው። ወደ ሚዲያ ዞሯል። ህዝቡ ያለው እንዳለዛ ነው። እናንተም ለጥሩ ነገር ለመጠቀም ወደ ሚዲያው ዝቅ ብላችሁ እንደገና አይመጥናችሁም ለተማራችሁት ለክብራችሁት አይሆንም አዎ ግን ያንን ነፍስ እዛ ስፍራ ላይ ስላለ እዛ ድረስ ልትመጡ ይገባል ክርስቶስ ሰምራን እናስታውሳት አንርሳት እስከ ሲኦል በር ድረስ ሄዳ ነበረ ዲያብሎስ ሰይጣንን ይቅርታ ጠይቅ እግዚአብሔርን ይቅር ይልሃል ብላ የለመነችው የት ሰይጣን ድረስ እዛ ሳጥናኤል ዲያብሎስ ድረስ ሄዳ ማለት ነው ነገር ግን አንኮታኩቶ ወስዶ ከጥልቁ ሊጥላት ሲል ቅዱስ ሚካኤል ደርሷ ተርፋት አይደል። ከእርሷ እንበልጣለን ወይ መምህራኖች? ከእርሷ እንሻላለን ወይ? ስለዚህ እዛ ዲያብሎስ ያለበት ድረስ ሄዶ በማስተማር መመለሱ የተሻለ ነው ብዬ አምናለሁኝ። ስለዚህ እንዲህ እናድርግለን ማለት ነው ለመምህራኖች። ስለዚህ ወደ ሌላ ቪዲዮ ደግሞ እንቀጥል። በዚህ ጾም ያልበረታ ሰው መቼም አይበረታ። ሰነፍ ገበሬ በሰኔ ይሞታል ይባላል። ልክ የሚዘራበት ሰዓት የሚሞት ሰነፍ ገበሬ። በአብይ ጾም ያልበረታህ መቼም አትበረታ። አሁን ሰሞኑን ሰይጣን መግቢያ ነው የሚያጣው፣ መግቢያ መድረሻ። ለምን ሰው ሁሉ ይጾማል። ከሚጾመው ሰው አፍ እሳት ይተፋበታል ይላል፣ አይኑን ይወገዋል። ስለዚህ ጾም ሲመጣ ሰይጣን መድረሻ ያጣ፣ ድል ይነሳ። አሁን በዚህ ጾም ምን ልታደርጉ አሰባችሁ? መመነ ቤተክርስቲያን ጾም አወጀች ለእኛ ብላ እስቲ ጌታን ምሰሉ ብላ ክርስቶስን ምሰሉት፣ ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝ ያለውን ክርስቶስን ምሰሉት ብላለች። እስቲ ክርስቶስን እንምሰለው በዚህ ጾም፣ በምንድን እንዴት ብንጾም ነው ስለ ጽድቅ። ሰው በብዙ ምክንያት ይጾማል፣ በጾም ግን የሆነ ችግር ይፈታል። ምመረ በአጀንዳ ነው መጾም ያለባችሁ። እስቲ በዚህ ጾም የትኛውን ችግር ልትፈቱ አሰባችሁ? የትኛውን ቁስል ልትሽሩ አሰባችሁ? የትኛውን ሱስ ልትላቀቁ አሰባችሁ? መምህር ዲያቆን ሄኖክ ሀይሌን እግዚአብሔር ቃለ ሕይወትን ያሰማልን። ጥፍጥ ብለው አንደበታቸው ወደ እኛ እየደረሰ ነፍሳችንን ከሚያረሰርሷት ሰዎች መካከል አንዱ ነው አይደለ? እግዚአብሔር ይመስገን። እና በዚህ ጾም ያልተማረን መቼ ልንማር ነው? ካለንበት መከራ ውስጥ ሆነን መኖራችን ሳያንስ በዚህ ጾም ሳንጾመው እንዲሁም ደግሞ ተላልፈኑ የምናልፍ ሰዎች ስላለን ነው። ስለዚህ ጥቂት ጥቂቷን እንኳን ብንለማመድበት መልካም ነው ብዬ ነው። እስኪ እንለፍ። አንድ አባት ጊዜውን የሚዋጅ የሚያስተምር ተጠንቀቁ፣ እባካችሁን፣ እባካችሁ አድምጡ ተዉ ልጆቼ እያሉ በትንቢት መልክ ይሄንን ተናግረውናል። በደንብ እንከታተላቸው። ንስሐ ታጠቡ፣ ወደ ንስሐ ቅርቡ፣ ተዘጋጁ ነው። ሆ መልክቴ ማሳረ ከባድ ጎርፍ አለ፣ ከባድ ሰይፍ አለ፣ ተዘጋጁ። የትም አታመልጥ፣ የትም አይቻልም ስለ ጦርነቱ አይግረማችሁ። ከባድ ሰይፍ አለ ከባድ ጎርፍ አለ። አባታችንን ቃለ ሕይወት ያሰባልን ባይኖር እንኳን ባይነገረን እንኳን ይህን ነገር ባንሰማ እንኳን ራሳችን መገመት ያቅተናል፣ እየሆነው ካለው ነገርና እያሰማን ካለው ነገር አያቅተንም እኳ ስለዚህ ትልቁ መልዕክታቸው ግን ምንድን ነው? ንስሓ ገቡ ነው። ስለዚህ ከሚሆኑት ነገሮች እና ከምናያቸው ነገሮች በሙሉ ንስሐ ገብተን ልንታጠብ ይገባል። ወደ ቤተ ክርስቲያን ወደ ቅጥሯ ልንጠጋ ይገባል። ይበቃናል የሚል በደንብ ጠንከር አድርገው የተናገሯት መልእክት ናት። እንግዲህ ቃለ ሕይወት ያሰማልን። እንቀጥል። ይህንን ቪዲዮ በደንብ እንታዩልኝ እፈልጋለሁኝ። በተለይ በተለይ ደግሞ በፕሮቴስታንት ወይም ደግሞ በሌላ ሃይማኖት ውስጥ ያላችሁ ሰዎች በደንብ ለነሱ ሰዎች በተቻላችሁ አቅም ሼር ብታደርጉት መልካም ነው። እውነት ያለችው የቱ ጋ ነው? እነማናቸውስ እውነትን የያዙት? የሚሉትን ሰዎች በደንብ የሚናገር ነው። እንደ ሰርፕራይዝ ሊሆናችሁ ይችላል ብዬ ያዘጋጀሁትም ቪዲዮ ይሄ ነው። የመጨረሻ ቪዲዮ ነው። በደንብ ብትከታተሉትና ልብ ብላችሁ ብትሰሙት መልካም ነው ብዬ አስባለሁ። ስለዚህ ይሄንን ቪዲዮ በደንብ ተጋበዙልኝ ሰርፕራይዝ ነገሮች ብዬ ወደ ህግ ለምንድን የታሰሩ ልታደረጎኝ ነው? ይህን ያክል ቤት ተዘግቼ ፀሐይ ናፍቆኝ የው አንድ ዓመት ነው፣ ፀሐይ አይቼ አላውቅም። ስለዚህ ለምን ተዘጋባቸው? ለምን ተዘጋባት? ለምን ዘጉባቸው? እነሱ የዘጉብኝ ምክንያት መጀመሪያ አላወቅ። እንፈልግለን ግባ ሲሉ ምስክርነት እንደሰጠው እነሱ ጋር ሌላ ቦታ ነው የወሰደው አባት የሚያስታውሰው አለ ብዬ አላስብም። ከአንድ ዓመት በፊት በእዩ ጩፋ መድረክ ላይ ስለ ቤተክርስቲያን መጥፎ ንግሮች ሲናገሩ ነበር። አሁን እሺ እንደተመለከታችሁት ነው። እንግዲህ የዚህን ሴራ የሰራው ይህ ጩፋ ነው የሚል በትክክል በእሳቸውም ከአንደበታቸው እንደሰማ ነው በደንብ ተናግረዋል። በሌ ወደ ሌላ ስፍራ ነበረ ይዘውኝ የሄዱት ወይ እንድባርክ ወይ ቅስና አገልግሎት እንድሰራ ነበር ተይዤ የተወሰድኩት። ነገር ግን የገባሁበት እና ታስሬ የተቀመጥኩት በእነሱ አዳራሽ ውስጥ ነው። አንድ ዓመት ሙሉ አስሮኛል እያሉ ነው። እኛ አባትና ሙሉ ቪዲዮም ስላለ እሱንም ገብታችሁ ማየት ትችላላችሁ። እንግዲህ ለፕሮቴስታንቶች የምነግረው መልእክት ብዬ እንዲተላለፍ የፈለግኩትም ይህንን ነው። በውሸት ዓለም ላይ በእናንተ ባልሆነ ነገር ላይ ተደግፋችሁ የምታደርጉት ነገር መጨረሻው ወደ ባለቤቱ ይመለሳል። ባለቤቱ የዛ ነገር ባለቤት ስለሆነ ይወስደዋልና፣ ብቻችሁን ባዷችሁን ትቀራላችሁ። ስለዚህ እንደው የቆማችሁበትን ወይም ደግሞ የምትኖሩበትን ነገር በጥልቀት ብታዩት መልካም ነው። መምህራኖቻችሁን ቼክ ብታደርጓቸው፣ ሃይማኖታችሁ የሚከተለውን ያስቀመጠላችሁ ነገር በትክክል ብትሰሙት እና ምን ማለት እንደተፈለገ ወዴት እየተካሄደ እንደሆነ በደንብ ብታዩት መልካም ነው ብዬ አስባለሁኝ። ተመሰረተ የተባለበት ቦታ በጀርመን በማርቲን ሉተር የተሰሩ አብያተ ክርስቲያናቶችም ሆኑ የእናንተ ቸርቾች አዳራሾቻችሁ በዚህ ሰዓት ሙሉ በሙሉ በሚባል ደረጃ ፈርሰው ሱፐርማርኬትና የተለያዩ ሱቆች ሆነዋል። ለምን በነዚ ውስጥ መሰረት የተጣለባቸው ስፍራ ላይ እንኳን እንዴት እግዚአብሔር አይኖርም? ይህንን በደንብ ልታስተውሉ ይገባል። እሺ፣ በደንብ አስተውላችሁ ቢሆን መልካም ነው ብዬ አስባለሁኝ ውስጥ ያላችሁ ኦርቶዶክሳውያን የሆናችሁ ልትወጡ ያፈገፈጋችሁ ጫፍ ላይ የደረሳችሁ ሰዎች ደግሞ የመጨረሻዋ ጫፍ ላይ ህቅታችሁ ላይ ስለሆነ ያላችሁት አስተውሎቱን እግዚአብሔር እንዲሰጣችሁ እመኛለሁ። ምክንያቱም ጠፍታችሁ የበለጠ ገደል ውስጥ የምትገቡበት ጊዜ ላይ ደርሳችኋል በሚል ማለት ነው እና ይህንን እንድናይ እንድንማር፣ እንድናውቅ የረዳን እግዚአብሔር በእውነት የተባረከና የተመሰገነ ይሁን። ትላንትና እቺን ቪዲዮ ያሳይቻችኋለሁ። አንድ አይተናት እንመለስ ባጭሩ ይሄ ቪዲዮ ማለት እንግዲህ የገብረ መንፈስ ቅዱስ ቤተክርስቲያን ነው ብያችኋለው። ዛሬ ይሄ ቪዲዮ በሚቀረጽበት ሰዓት ፈርሰዋል። ይህንን ቤተክርስቲያን ለማሰራት የተለያዩ ሰዎች ያስፈልጋሉ፣ እገዛ ያስፈልጋል እና ሙሉውን ቪዲዮ ይዤላችሁ መጣለሁኝ በሚቀጥሉት ቪዲዮዎች ማለት ነው። ከሳምንት በኋላ እንገናኛለን። የዛኔ እነዚህን ቪዲዮዎች በደንብ በመመልከት ለዚህ ቤተክርስቲያን ለዚህ ጥንታዊ ቤተክርስቲያን የምትችሉትን ነገር እንድታደርጉ ከወዲሁ ቅድሚያ ወደ እናንተ ለማድረስ ፈልጌ ነው። ተዘጋጃጅቶ የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንግዲህ እግዚአብሔር አምላካችን ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋህዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን፣ ዳሯን በእሳት ማሏን ገነት አድርጎ ያኑርልን እንላለን። ሰላም ቆዩኝ። ቻው።